የሐዋርያው የዮሐንስ መልእክት ሁለተኛ መግቢያ። ጸሐፊው፣ የመልእክቱ ጸሐፊ ሐዋርያው ዮሐንስ ነው። በአንደኛ ዮሐንስ በዮሐንስ ወንጌል መካከል ያለው ተመሳሳይነት ይሄኛውን ጨምሮ ሦስቱም የጻፋቸው አንድ ሰው መሆኑን ያመለክታል። የሚከተሉትን ያነጻጽሩ። ሁለተኛ ዮሐንስ ቁጥር አምስት ከአንደኛ ዮሐንስ ምራፍ ሁለት ቁጥር ሰባት ጋር ዮሐንስ ወንጌል ምራፍ 13 ከቁጥር 34 እስከ 35 ጋር ሁለተኛ ዮሐንስ ቁጥር ስድስት ከአንደኛ ዮሐንስ ምዕራፍ 5 ቁጥር 3 ጋር እና የዮሐንስ ወንጌል ምዕራፍ 14 ቁጥር 23 ጋር ሁለተኛ ዮሐንስ ቁጥር 7 ከአንደኛ ዮሐንስ ምዕራፍ 4 ቁጥር 2 እስከ 3 ሁለተኛ ዮሐንስ ቁጥር 12 ከአንደኛ ዮሐንስ ምዕራፍ 1 ቁጥር 4 እና የዮሐንስ ወንጌል ምዕራፍ 15 ቁጥር 11 እና ምዕራፍ 16 ቁጥር 24 ጋር። በአንደኛ ዮሐንስ እና በዮሐንስ ወንጌል መግቢያ በሚለው ስር ጸሐፊው የሚለውን ይመልከቱ። መልእክቱ የተጻፈበት ጊዜ ከዚህ በላይ ያሉት ጥቅሶች እንደሚጠቁሙት ይህ መልእክት የተጻፈው አንደኛ ዮሐንስ በተጻፈበት ጊዜ ከ85 እስከ 95 ዓ ም ሳይሆን አይቀርም። በአንደኛ ዮሐንስ መግቢያ ስር መልእክቱ የተጻፈበት ጊዜ የሚለውን ይመልከቱ። አላማው በመጀመሪያዎቹ ሁለት ምዕተ ዓመታት ከቦታ ወደ ቦታ በመዘዋወር የሚያገለግሉ ወንጌላውያን መምህራን የወንጌልን መልእክት ወደ ተለያዩ ቦታዎች ያደርሱ ነበር። አማኞችም እንደተለመደው እነዚህ ሆኑ የወንጌል መልእክቶች ወደ ቤታቸው ወስደው ማረፊያ የሆኗቸው ያስተናግዷቸውና በመጨረሻም የመንገድ ስንቅ ሰጥተው ይሸኟቸው ነበር። የኖቲስት አስተማሪዎችም እኛ ስለምን ይቅርብን በማለት እንደ እውነተኞቹ ወንጌላውያንና መምህራን ያደርጉ ስለነበር የሶስተኛ ዮሐንስ ቁጥር አምስት ማብራሪያ ይመልከቱ። ምእመን አማኞች ተቀብለው የሚያስተናግዷቸው መምህራን እነማን መሆናቸውን ለይተው ያውቁ ዘንድ እንዲረዳቸው ሁለተኛ ዮሐንስ መልእክት ተጽፎላቸዋል። አለበዚያ ካለማወቅ የተነሳ ለስህተት ትምህርት መሰፋፋት አስተዋጽኦ ሲያደርጉ ሊገኙ ይችላሉ። አስተዋጽኦ አንደኛ ሰላምታ ከቁጥር 1 እስከ 3፣ ሁለተኛ ምስጋና ቁጥር 4፣ ሶስተኛ ምክርና ማስጠንቀቂያ ከቁጥር 5 እስከ 11፣ አራተኛ መደምደሚያ ከቁጥር 12 እስከ 13። አንደኛ ሽማግሌው የአንደኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ማብራሪያ ይመልከቱ። ዮሐንስ በሕይወቱ መጨረሻ አካባቢ በሽምግልና አገልግሏል። ምናልባትም ያገለገለው በኤፌሶን ቤተ ክርስቲያን ሊሆን ይችላል። ሐዋርያው ጴጥሮስም ተመሳሳይ አገልግሎት ነበረው። አንደኛ ጴጥሮስ ምዕራፍ 5 ቁጥር 1 እውነትን የዮሐንስ ምዕራፍ 1 ቁጥር 14 ማብራሪያ ይመልከቱ። ለተመረጠችው እመቤትና ይህ በስም የምትታወቅን በኤስያ የምትኖር አንዲት ክርስቲያን የሚያመለክት ወይም በተለዋጭ ዘይቤ በዚያ የምትገኘውን የአጥቢያ ቤተ ክርስቲያን የሚያሳይ ሊሆን ይችላል። ለልጆቿ የዚያች ቤተ ክርስቲያን ሴት ልጆች ወይም የዚች አጥቢያ ቤተ ክርስቲያን አባላትን ሊያመለክት ይችላል። ሦስተኛ ጸጋ፣ ሰላም የገላትያ ምዕራፍ 1 ቁጥር 3፣ የኤፌሶ ምዕራፍ 1 ቁጥር 2 ማብራሪያ መልከቱ። ምሕረት የሮሜ ምዕራፍ 9 ቁጥር 23 ማብራሪያ መልከቱ። አራት በእውነት ጸንተው እየሄዱ ሕይወታቸውን በእግዚአብሔር ቃል እየመሩ ማለት ነው። አምስት አዲስ ትእዛዝ የአንደኛ ዮሐንስ ምዕራፍ 2 ቁጥር 7 ማብራሪያ ይመልከቱ። ስድስት ከመጀመሪያ የአንደኛ ዮሐንስ ምዕራፍ 2 ቁጥር 3 ማብራሪያ ይመልከቱ። ቁጥር 7 እስከ 11 ይህ ክፍል የእግዚአብሔር ልጅ ሥጋ አልሆነም የዮሐንስ ምዕራፋን ቁጥር 14፣ ነገር ግን በኢየሱስ ጥምቀት፣ ስቅለት መካከል በነበሩት ጊዜያት በጊዜያዊነት ብቻ በኢየሱስ ላይ ኖሮበታል የሚለውና በአንደኛ ዮሐንስ ላይ በስፋት የተወገዘውን የኑፋቄ ትምህርት በመቃወም የተጻፈ ነው። በአንደኛ ዮሐንስ መግቢያ ስር የኖስታውያን ትምህርት የሚለውን ይመልከቱ። ምራፍ 1 ቁጥር 14 ቁጥር 7 ኢየሱስ ክርስቶስ በሥጋ እንደመጣ የአንደኛ ዮሐንስ ምራፍ 4 ቁጥር 2 እስከ 3 እና ማብራሪያውን ይመልከቱ። የክርስቶስ ተቃዋሚ የአንደኛ ዮሐንስ ምራፍ 2 ቁጥር 18 ማብራሪያ ይመልከቱ። ቁጥር 8 የደከማችሁበትን ሽልማት፣ በምድር ላይ በታማኝነት የተሰራ ስራ ወደፊት ሽልማትን ያስገኛል። የማርቆስ ወንጌል ምራፍ 9 ቁጥር 41 9 ዕብራውያን ምዕራፍ 11 ቁጥር 26ን ይመልከቱ። ቁጥር 9 በክርስቶስ ትምህርት ይህ መልእክት ከአንደኛ ዮሐንስ ጋር ተመሳሳይ መሆኑ የሚቃወሙ የኑፋቄ ትምህርት አንድ አይነት መሆኑንና ክፍሉ የሚገኝበት አውድ እንደሚጠቀመው ሐረጉ ክርስቶስ ያስተማረውን ትምህርት ሳይሆን ክርስቶስ ፍጹም አምላክና ፍጹም ሰው ስለመሆኑ የተሰጠውን ትምህርት የሚያመለክት ነው። የሚወጣ ከሐዋርያት ትምህርት ልቀው የሄዱ የሚመስላቸው የኖቲስት መምህራን ያመለክታል። አምላክ የለውም። በክርስቶስና በሐዋርያቱ የተገለጠውን እውነት ለማይቀበሉ ሁሉ እግዚአብሔር አብ አምላካቸው አይደለም። ተጓዥ መምህራን በቤተ መቀበልንና መመገብን ይመለከታል። መግቢያውን ይመልከቱ። ይህ ትእዛዝ ከመናፍቃን ጋር ሰላምታ መለዋወጥንና እርሱን ለማነጋገር ወደ ቤት ማምጣትን የሚከለክል አይደለም። ዮሐንስ የሚያስጠነቅቀው መጠለያ ምግብ መስጠትንና በገንዘብ መርዳትን ነው። ምክንያቱም ይህንን ማድረግ የሐሰት መምህራን በክፉ ስራቸው መተባበር በሕዝቡም ዘንድ ተቀባይነት እንዲኖራቸው ማድረጉ ነው። ቁጥር 11 ቁጥር 12 በወረቀትና በቀለም ወረቀት የሚሠራው ከፓፒረስ ሲሆን በቀላሉ የሚገኝና ርካሽ ነው። ቀለም የሚለው ቃል በግሪኩ ቁጥር ቀለምን የሚያሳይ ሲሆን የሚሰራውም ከሰልን ውሃንና ዘይትን በማደባለቅ ነው። ደስታችን ፍጹም ይሆን ዘንድ አንደኛ ዮሐንስ ምዕራፍ አንድን ቁጥር አራትን ይመልከቱ። ቁጥር 13 የተመረጠችው እኅትሽ ቃሉ አንዲት ሌላ ክርስቲያንን ወይም በተለዋጭ ዘይቤ ሌላ አጥቢያ ቤተ ክርስቲያንን የሚያመለክት ሊሆን ይችላል። የቁጥር አንድን ማብራሪያ ይመልከቱ።